የዛሬ ቪዲዮ ሃይሚ ቡርኬን ጠርታ ለዳኒ ይቅርታ ጠይቀው ስትለው ነበር። ሃይሚዬ አንቺ ያሳዘነሽ የዳኒ ተጎድቶ የቡርኬ ይቅርታ መጠየቅ ነው። እሱን ያሳሰበሽ ያንቺ ህይወት ያንቺ ላይፍሽ ምንም ነገር አላሳዘነሽም ማለት ነው። ዳኔ የተመታው እኮ በጥፋቱ ነው። ሰው ይቅርታ ጠይቆ ይቅርታ ካልተደረገለት ይቅርታ ካላረገለት፣ ደጋግሞ ይቅርታ ጠይቆት ይቅርታ የማያደርግለት ከሆነ በቃ ምላሱን አስረዘመ፣ ዋጋውን ሰጠው። ይሄ እኮ ምንም የሚካበልለን ነገር አይደለም። ወደ ህግ ወስዶዋሉ ምናምን ማንንም ሊያስፈራራ አይችልም። ወደ ህግ ቢሄድ የትም አይደርስም። በሚስቱ በፍቅረኛው በሁሉ ነገሩ ሃይሚ ማለት እኮ የብሩኬ ብዙ ነገሩ ነች። ስለዚህ በሃይሚ መጣበት ነገሮችን አባብሶ ነገሮችን እያጋጋለ የማይሆኑ ወሬዎችን እየቀላቀለ ሃይሚን እየሞላት ከብሩኬ ጋር አጣላቸው። ስለዚህ ዋጋውን ነው የሰጠው። ምንም እኔ ሁሉም ሰው ሊያደረገው የሚችለው ነገር ነው ያደረገው። እንግዲህ ሀይሚ ለምንድነው የብሩኬ ነገር ያላሳሰባት? ለምንድነው ከዳኒ ጋር ዳኒ ቅርታ እንዲጠይቀው የፈለገችው የሚለውን አብረን እናያለን። እኔ ከዚህ በላይ ምንም ማድረግ ደክሞኛል። እራሱ የገባበት ጣጣንት እኔንም አለኝ መጣ ቤቱ ድረስ ሄድሽ እንድ በአንተ ምክንያት ነው ሄድኩትኝ። አሁን ማይሆን ነገር እንድታወራ አልፈልግም። ይህን ያክል እኮ ጨካኝ አይደለም ብሩኬ። አሁን እያወራው ያለውት ስለ ክስ ነው። ልጁ ነገሩን ወደ ሕግ ከወሰደው እኮ አንደኛ መረጃ ሁላለው እ ቪዲዮ አለ ተለቋል። ስለ ራስህ ነው። ስለ ዳኒ ማመን ያለባትን አምና ነው እዚህ ነገር ውስጥ የገባት እኔ ደግሞ ያደረኩትን አረኩ። ቁጭታ ጠይቀው አልጠይቀውም። ለምንድን ነው ማን ነው? እሱም ጠይቀው ይቅርታ ላይ ያየሁት የሚያወራው ነገር እኔ አንቺ ካለሽኝ ከጎኔ ምናምን ምንም እያናደርኩሽ እኔ አይደለም ያረገውን ነገር በስርዓት እየነገርኩሽ ነው። እሱ የሚፈልግ ሰላም ውድና የተከበራችሁ የኔ የአቤቱ ፋሚሊ እንዲሁም ጨረቃ ፋሚሊ የሆናችሁ እንዴት ናችሁ ደና ናችሁ ወይ እሰይ እሰይ አሁንም ከዚህ የበለጠ ደና እንድትሆኑ ፈልጋለሁ እንዲሁም በእያላችሁበት ሰላማችሁ ይብዛልኝ እንግዲህ ዛሬም እንደተለመደው በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ ማለት ነው እንግዲህ ሰሞኑ በነ ሀይሚ በነ ቡርኬ ቤት ትንሽ ጠፍቻለሁ ሰው አቃለሁ ይቅርታ ጠይቃችኋለሁ ማለት እናንተም ለምን ጠፋ ለምን በእንደዚህ በነ ቡርኬ ነገር ምንም አይነት ሀሳብ አልሰጥበትም ወይ ምናምን ስትሉኝ ነበር እኔም ትንሽ ለመስራት ጊዜ ስላጠረኝ ለዛ ነው ያልመጣሁላችሁ። እና ዛሬ ተመልሼ ወደ እናንተ መጥቼላችሁ ማለት ነው። ይህንን ቪዲዮ ከመጀመሪያችሁ ላይክ በማድረግ ጀምሩት። እንደተለመደው ደግሞ ይህንን ቻናል የኔን ቪዲዮ ለመጀመሪያ ጊዜ የሚደርሳችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ትቀላቀሉልኛላችሁ ማለት ነው ብሩኬና የሃይሚ ፋሚሊ ሆናችሁ ጨረቃ ፋሚሊ ሆናችሁ እስካሁን ይህንን ቻናል ሰብስክራይብ ካላደረጋችሁ የምር ነው ምላችሁ ይደብራል፣ የምር ይደብራል፣ በቃ ይደብራል። በቃ ይህንን ቻናል ሰብስክራይብ እያደረጋችሁ ተቀላቀሉን ቤተሰብ ሁሉን። እንዲሁም ሁልጊዜ ጊዜ የሚለቀው ቪዲዮ እንዲደርሳችሁ ደግሞ የደውል ምልክቷን እየተጫናችሁ ተቀላቀሉን። ዛሬ የመጣሁበት ቪዲዮ መግቢያ ላይ እንዳያችሁት ሃይሚ ብሩኬን ጠርታው ዳኒ ይቅርታ እንዲጠይቀው ነው። እሷ አሁንም ያሳሰባት ስለ ራሷ ህይወት፣ ስለ ራሷ ስለ ቡርኬ ሳይሆን ዳኒ በተጎዳበት ቡርኬ ይቅርታ እንዲጠይቀው ነገር ወደ ህግ እንዲወስደው ፈልጋ ነው እንዳይወስደው ፈልጋ ነው። ይሄ ደግሞ ሀይሚ አሁን ላይ እያሳሰባት ያለው የዳኒ መጎዳት ነው እንጂ የእሷን ህይወት የቡርኬን ነገር ምንም እያሳሰባት አይደለም። ከንግግሮቿ ብዙ ነገር ተረድተናል በትላንትና እስከ ቤቱ ሄዳ ድረስ ያስታመመችው በነበረበት ሰዓት ብዙ ነገሮችን እያስተዋልን ብዙ ነገሮችን እያሰብን ነበር። ዳኒም ከንግግሮቹ እንደተረዳ ነው ከሀይሚ ብዙ ነገር እንደሚፈልግ ወይም ደግሞ ሀይሚን እንደሚፈልጋት ነበር ከንግግሮቹ እንደተረዳነው ነው። ከሆነ እኔ አንቺን ከጎኔ ካለሽልን ምን ማለት ነው? እንደታመመ ሰው እንደ ጥፋት እንዳጠፋ ሰው እሷ ይቅርታ ልጠይቅና ልታስታምም መጣች፣ ለወይም ደግሞ ልጠይቅ መጣች። አንተ ይህን ነገር ከጎኔ ካለሽ ምናምን እሷ የውርኬ ፍቅረኛ መሆኑ አታቅም ነው። አንተ ዳኒ እኔ ምን እንዳሰበ አላቅም። ፋሚሊ፣ የምር ነው የምላችሁ፣ ነገሮች ወዴት እየሄዱ እንደሆነ አላቅም። ዳኒ ምንም ማገናዘብ አቅቶታል። አንቺ ከጎኔ ካለሽልኝ ምናምን ሁሉም ነገር እንዴ ምን ማለት ነፈልገ ነው? ቆይ ሀይሚ ራሱ አሁን ላይ እያሳሰባት ያለው ብሩኬ እንዳይታሰር ምናምን ወደ ህግ እንዳይሄድ ነገሮች ብሩኬ ሄዶ ዳኒን ይቅርታ እንዲጠይቀው ካልጠይቀው ነገር ነገሮቹ ወደ ህግ ወስዷለሁ ብሎ አስፈራራት። ስለዚህ እሷ አሁንም የእሱን ማስፈራሪያ እሱን እያስፈራራ ስለሆነ ፈርታ ይቅርታ እንዲጠይቀው ነው እንጂ ፈለገችው የእሷና የብሩኬ ነገር መቼም እንደሚስተካከል አለም እያሰበች ያለችው የእሷና የብሩኬ ነገር እንደ አበቃለት ነው የምታወረው። ሀይሚ ራሱ የምን እያሰበች እንደሆነ አላቅም። እንዴ ብሩኬ እኮ በዛን ሰዓት ማድረግ ያለበትን ያደረገው? ማንም በፍቅረኛውና የእኔ በሚለው ሰው መጣበት። ከዚህ በፊት ብዙ ጊዜ ይቅርታ ጠየቀው፣ አልሰማም አለ። አንቺን እንኳን ይቅርታ ጠይቆሻል፣ አልሰማም በለሽው ነው። ዳኒን ይቅርታ ጠየቀው፣ ደጋግሞ ከአንድም ሁለት ሶስት ጊዜ ጠይቆታል። ይቅርታ አልሰማም አለ። ስለዚህ ማን ማድረግ ያለበትን አደረገው። ተንጫጫ ተንጫጫ በአንድ ሞቀጫ። በቃ እኮ ግልጽ ነገር ነው። ተልባቢ እንጫጫ በአንድ ሞቀጫ ቡሩኬ ተንጫ እንትና ዳኒ ተንጫጫ ቡሩኬ ዋጋውን ሰጠው። ስለዚህ የምን ያስገርም ነገር አይደለም። ወደ ሕግ ቢወስደው ራሱ ቡሩኬ ለዚህ ቦታ ይሰጠዋል ብዬ በቃ በማይመጣበት ሰው ስለሆነ የመጣበት ሕግ ቦታ መሄዱ ሕግ ጋር መድረሱ የሚያሳስብ ነገር አለ። እንደ እኔ ያሳስበኛል ብዬ ቡርኬም እንደዛው በማይመጣበት ሰው ስለመጣበት ማለት ነው። ስለዚህ ሀይሚ ለምን ተረጋግተሽ ማሰብ እንዳቃተሽ ማለት አለ አይደል? ሀይሚ ነገሮችን ለምን ከቡሩኬ ጋር ያላትን ነገር ፈታ ወደ ድሮ ወደ ቀድሞ የምድር ነው የምላችሁ። ቆይ የድሮ ቡርኬና ሀይሚ አነፈቋችሁ? ያንን ቀልዳቸው፣ ያንን ፈገግታቸው ሁሉ ነገራቸውን እነፈቀኝ የምድር ነው የምላቸው። እንዴት ነው እናንተ አልናፈቃችሁም? በእርግጠኝነት ይናፍቃቸዋል? እኛ ቡሩኬና ሀይሚ ከዚህ በፊት ብዙ ጊዜ ፕራንክ ሲደራረጉ ለአንድ ለሁለት ቀን ሲጨቃጨቀው አይተናል። ይህ ግን የው ሳምንት ሙሉ ሲጨቃጨቁ ምን አይነት ሰው እንደገባባቸው ምን አይነት ሰይጣን መሀላቸው እንደገባባቸውን ግራ የገባኝ? እማይወጣ እማይለቅ። እኔ አሁን ላይ ቡሩኬ ምንም አይነት ጥፋት የለበትም ብዬ አምናለሁ። ማለት ሀይሚም ጥፋት የለበትም። ብሩኬ ነገሩን ቢጀምረውም ጥፋቱ የሱ ቢሆንም አጀማመሩ የሱ ቢሆንም አሁን ላይ ይቅርታ እየጠየቀ ሁላቸውም ሃይሚንም ዳኒንም ይቅርታ እየጠየቀው ነው ያለው። ስለዚህ ከይቅርታ በላይ ምን አይነት ነገር አለ? የቪዲዮ ፋይል ምን አይነት ፋይል ቢኖር ነው ይሄን አክልም እስከ ህግ ድረስ የሚወስድ ህግጋ ወስዳለው ብሎ የሚያስፈራራ ፋይል ያለበት ምን አይነት ፋይል ቢሆን ነው? ብሩኬ ደግሞ ይሄን ነገር እንዳላደረገ እርግጠኛ ስለሆነ ምንም አይመስለውም። ህግጋ መሄድ ብርቅ አደለም። ስለዚህ ቡሩኬ ጥፋተኛ ነው ብዬ አላምንም። ሀይሚም እንደዛው ጥፋት የለባትም። ግን ነገሮችን ሳታስብ ለምን አሁን ላይ ለዳኒ እየወገነች እንደሆነ ነው ግራ ይገባል። ፋሚሊ፣ የምሬን ነው የምላችሁ። እየተሰማችሁና ሰበስተችሁ ኮሜንት ላይ አስቀምጡልኝ። እንዲሁም በተሻላችሁ መጠን ላይክ እና ሼር ለማድረግ ሞክሩ። ምክንያቱም ላይክ እና ሼር ስላችሁ፣ ላይክ ባደረጋችሁት ቁጥር ብዙ ሰው ጋር የመድረስ አቅም ይኖረዋል። እንዲሁም ደግሞ ሼር ካደረጋችሁት ይህም ቪዲዮ ሃይሚም ያኔም በቃ ሁላቸውም ስለሚያዩት ማለት ነው። ስለዚህ በተሻላችሁ መጠን ሼር ለማድረግ ሞክሩ። እነሱም ይህንን ቪዲዮ አይተው የሆነ ነገር ለማስተካከል ወይም ደግሞ ማድረግ ያለባቸውን ይቅርታ መጠየቅ ያለበት ሰው ይቅርታ ጠይቆ ነገሮችን እንዲፈቱ ያደርጋቸዋል ብዬ ስለሰራሁት ማለት ነው እና በተሻላችሁ መጠን ሼር ለማድረግ ሞክሩ። ብቻ ቀጣይ ምን እንደሚፈጠር አናውቅም። ይታረቁልናል ብዬ ተስፋ አደርጋለሁ። የድሮ ሀይሚና ቦሮኬ ናፍቀውናል። ብቻ በቀጣይ ቪዲዮ እንገናኛለን። ሁላችሁ በያላችሁ በሰላማችሁ ይብዛልኝ። ወዳችኋለሁ። ይመቻችሁ።